በታሪክ ጥቁር መዝገብ ውስጥ ስማቸው ከክፋት ጋር የተቆራኘ በሰው ልጅ ላይ ታይቶ የማይታወቅ ሰቆቃን ያደረሱ ስማቸው ሲነሳ ዛሬም ድረስ ዓለምን የሚያረድ ግለሰብ ነበር፣ አዶልፍ ሂትለር። የሱ ታሪክ በደም የተጻፈ በሚሊዮኖች እንባ የታጠበ ቢሆንም የዘር ግንዱ ግን እሱ ከሞተ በኋላ በሚስጥር ሲፈስ ቆይቷል። ግን ይህ ታሪክ ስለ እሱ አይደለም። ይልቁንም ማንም ስለማያውቀው በአሜሪካ ምድር ውስጥ ተሰውሮ ስለሚኖረው ስለ ደሙ የመጨረሻ ፍሰት ነው። እዚህ ኒውዮርክ ሎንግ አይላንድ ውስጥ በሺዎች የሚቆጠሩ የመቃብር ድንጋዮች መካከል አንዱ የዓለምን ታላቁን ሚስጥር ይዟል። በላዩ ላይ ስቱዋርት ሂውስተን ይላል። እውነተኛው ስም ግን አይደለም። ከዚህ ድንጋይ ስር የተቀበረው ማንነት የሂትለርን የደም መስመር ለማጥፋት የተገባውን አስደንጋጭ ቃል ኪዳን ሚስጥር ይዟል። ክቡራን ተመልካቾች እንደምን አላችሁ? እኔ ሲሳይ ደምሴ ነኝ። ዛሬ ከታሪክ ማህደር ተሰውሮ የኖረውን ይህን ልብ አንጠልጣይ ሚስጥር ፍለጋ አብረን እንጓዛለን። የሂትለር የደም መስመር እንዳይቀጥል ልጅ ላለመውለድ የገቡትን አስደንጋጭ ቃል ኪዳን እና በሚስጥር የተሸፈነውን የመጨረሻዎቹን የሂትለር ዘሮች ህይወት አቀርብላችኋለሁ። አብራችን ቆዩ። በኒውዮርክ ሎንግ አይላንድ ውስጥ ከሚገኙ በርካታ የመቃብር ስፍራዎች መካከል አንዱ በሺዎች የሚቆጠሩ መቃብሮች ያሉበት፣ እያንዳንዱ የራሱ ታሪክ ያለው ስፍራ ነው። ነገር ግን ከነዚህ ሁሉ መቃብሮች መካከል አንዱ የዓለማችን ታሪክ የቀየረ ታላቅ ምስጢርን ይዟል። በላዩ ላይ ስቱዋርት ሂውስተን የሚል ስም ተቀርጿል። ይህ ስም በራሱ ምንም ልዩ ትርጉም የሌለው ቢመስልም ከስሩ ግን ለብዙ አስርት ዓመታት ተሰውሮ የኖረውን የአዶልፍ ሂትለርን የቤተሰብ ታሪክ ደብቆ ይዟል። በዚህ መቃብር ውስጥ ያረፉት ብሪጊድ እና ልጇ ዊሊያም ፓትሪክ ናቸው። ይህ የመቃብር ድንጋይ ላይ የተቀረጸው ስም ግን እውነተኛ ማንነታቸውን የሚሸፍን ጭምብል ነው። እውነተኛው የቤተሰባቸው ስም ሂትለር ነው። ታሪኩ የሚጀምረው ከአዶልፍ ሂትለር ግማሽ ወንድም አሎይስ ሂትለር ጁኒየር ነው። አሎይስ ከአባቱ ጋር የነበረው ግንኙነት የሻከረ ነበርና ገና በወጣትነቱ ከቤተሰቡ ተለይቶ የራሱን ህይወት ለመምራት ወደ አየርላንድ ያቀናል። እዚያም ብሪጌድ ዳውሊንግ ከተባለች አይሪሻዊት ሴት ጋር ይተዋወቃል። ሁለቱ ተዋደው በ1910 ጋብቻቸውን ይመሰርታሉ። ከአንድ ዓመት በኋላ መጋቢት 12 ቀን 1911 በእንግሊዝ ሊቨርፑል ከተማ ብቸኛ ልጃቸውን ዊሊያም ፓትሪክ ሂትለርን ወለዱ። ይህ ልጅ የአዶልፍ ሂትለር ብቸኛ የእንግሊዝ ዜግነት የነበረ የወንድም ልጅ ሆነ። በ1930ዎቹ የአዶልፍ ሂትለር ስም በጀርመን ፖለቲካ ውስጥ እየገነነ ሲመጣ ዊሊያም ፓትሪክ የአጎቱን ዝና ተጠቅመው የተሻለ ሕይወት ለመፍጠር ወደ ጀርመን ተጓዘ። አጎቱ መጀመሪያ ላይ ሥራ እንዲያገኝ ቢረዳውም ግንኙነታቸው ብዙም አልዘለቀም። ዊሊያም ፓትሪክ በያዘው ሥራ ደስተኛ አልነበረም። የተሻለ ቦታ እንዲሰጠው አጎቱን ቢጠይቅም አዶልፍ ሂትለር ግን ፈቃደኛ አልነበረም። እንደው ዊሊያም ፓትሪክ የእንግሊዝ ዜግነቱን ትቶ ጀርመናዊ እንዲሆን ግፊት አደረገበት። ይህ አልበቃ ብሎት ዊሊያም ፓትሪክ አጎቱን የቤተሰባችንን አሳፋሪ ምስጢሮች ለጋዜጦች አጋልጣለሁ በማለት ለማስፈራራት ሞከረ። ከተወራው አንዱ የሂትለር አያት አይሁዳዊ እንደነበሩ የሚገልጽ ነበር። ይህ ድርጊት በአዶልፍ ሂትለር ዘንድ ከፍተኛ ጥላቻን አስከተለበት። ከአጎቱ ጋር የነበረው ግንኙነት ሙሉ በሙሉ ሲበላሽ ዊሊያም ፓትሪክ ከእናቱ ጋር በ1939 የኔ አጎት አዶልፍ በሚል ርዕስ ንግግር እንዲያደርግ ከአንድ አሜሪካዊ ወኪል ጋር ተዋዋለ። ሁለቱም ወደ አሜሪካ ተጉዘው በተለያዩ ከተሞች እየዞሩ ስለ አዶልፍ ሂትለር እውነተኛ ማንነት መናገር ጀመሩ። በዚህ መካከል ነበር ሁለተኛው የዓለም ጦርነት የተቀሰቀሰው። ጦርነቱ ሲጀመር እናትና ልጅ ወደ አውሮፓ መመለስ አልቻሉም፤ አሜሪካ ውስጥ ተገደው ቀሩ። ዊሊያም ፓትሪክ ካጎቱ አምባገነናዊ ሥርዓት ቀር ለመዋጋት ወሰነ። ለፕሬዚዳንት ፍራንክሊን ዲ ሩዝቬልት ደብዳቤ በመጻፍ የአሜሪካ ጦርን ተቀላቅሎ ከአጎቱ ጋር ለመዋጋት ፍላጎት እንዳለው ገለጸ። ከረጅም የኤፍቢአይ ምርመራ በኋላ ዊሊያም ፓትሪክ ሂትለር በ1944 የአሜሪካ ባህር ኃይልን እንዲቀላቀል ተፈቀደለት። በጦርነቱ ውስጥ በሕክምና ክፍል ውስጥ አገልግሏል። ይህ የአዶልፍ ሂትለር የወንድም ልጅ ከአጎቱ አገዛዝ ጋር የተዋጋበት አስገራሚ ታሪክ አጋጣሚ ነበር። ጦርነቱ ካለቀ በኋላ የሂትለር ስም በዓለም ላይ እጅግ የተጠላ ስም ሆነ። ዊሊያም ፓትሪክና ቤተሰቡ ከዚህ አስከፊ ስም ለመሸሽ ወሰኑ። ስማቸውን ወደ ስቱዋርት ሂውስተን በመቀየር በኒውዮርክ ሎንግ ሃይላንድ ውስጥ አዲስና ሚስጢራዊ ህይወት ጀመሩ። ዊሊያም ፓትሪክ ፊሊስ ከተባለችው ጀርመናዊት ሴት ጋር ተጋብቶ አራት ወንድ ልጆችን አፈራ። አሌክሳንደር፣ ሉዊስ፣ ሐዋርድና ብራያን ህይወታቸውን ሙሉ ማንነታቸውን በመደበቅ እንደ ማንኛውም አሜሪካዊ ዜጋ በጸጥታ ኖሩ። ጎረቤቶቻቸው እንኳን ስለ እውነተኛ ማንነታቸው ምንም የሚያውቁት ነገር አልነበረም። ዊሊያም ፓትሪክ አራት ልጆች መካከል አንዱ የሆነው ሐዋርድ በ1989 በመኪና አደጋ ሕይወቱ አለፈ። የቀሩት ሶስት ወንድማማቾች አሌክሳንድር ልዊስና እና ብራያን አንድ አስገራሚ ውሳኔ አደረጉ። የአዶልፍ ሂትለር የደም መስመር እንዲያከትም አንዳቸውም ላለማግባትና ልጅ ላለመውለድ ቃል ኪዳን ገቡ። ይህንን ቃል ኪዳናቸውን እስከ ዛሬ ድረስ ጠብቀውታል። አሌክሳንደር ሉዊስና ብራያን ስቲዋርት ሂውስተን ዛሬ በህይወት ያሉ የመጨረሻዎቹ የሂትለር የደም ዘሮች ናቸው። ሁሉም ልጅ ሳይወልዱ በእርጅና ዕድሜ ላይ ይገኛሉ። ዛሬ እነዚህ ሦስት ወንድማማቾች አሁንም በሎንግ አይላንድ ውስጥ በጸጥታ ይኖራሉ። ከታሪክ አስከፊ ጥላ ስር ለማምለጥ የከፈሉት ዋጋ የራሳቸውን የቤተሰብ መስመር ማቆም ነበር። የስቱዋርት ሂዩስተን የመቃብር ድንጋይ የአንድ ቤተሰብን ታሪክ ብቻ ሳይሆን የአንድን ዘመን አስከፊነትና ከርሱ ለመሸሽ የተደረገውን ረዥም ጉዞ ይመሰክራል። የአዶልፍ ሂትለር የደም መስመር በራሳቸው ዘሮች ውሳኔ እዚህ ሎንግ አይላንድ ውስጥ በጸጥ እየተቋጨ ነው። የአንድ ስም ጥላ ምን ያህል ከባድ ነው? የአንድ ቤተሰብ ታሪክ ለትውልድ ምን ያህል ሸክም ይሆናል? የዊሊያም ፓትሪክ ልጆች፣ የአዶልፍ ሂትለር የመጨረሻው የደም ዘሮች፣ ይህንን ሸክም ለማቆም ብቸኛውን መንገድ መርጠዋል፤ የራሳቸውን የደም መስመር ማቋረጥ። ምንም እንኳን ይህንን ምርጫቸውን በይፋ ባያረጋግጡም ሕይወታቸው ግን ለዚህ ቃል ኪዳን ሕያው ምስክር ነው። ዛሬም ድረስ በሎንግ ሃይላንድ ጸጥታ ውስጥ ያ የገባው ቃል ኪዳን እየተፈጸመ ነው። የሂትለር ዘር በዝምታ ከታሪክ መድረክ እየተሰናበተ ነው። ክቡራን ተመልካቾቼ በዚህ ልብ በሚነካና ውስብስብ ታሪክ ላይ ያላቸውን ሐሳብና ስሜት በኮሜንት መስጫው ላይ ብታካፍሉን ደስ ይለኛል። የእናንተ አስተያየት ለኛ ትልቅ ዋጋ አለው። ይህን ቪዲዮ ከወደዳችሁት ላይክ በማድረግ ለጓደኞቻችሁም ሼር በማድረግ ድጋፋችሁን አሳዩም። መሰል አስተማሪና አጓጊ ታሪኮችን እንዳመልጧችሁ ደግሞ የዩቱብ ቻናላችን ሰብስክራይብ ማድረግን አይርሱ። የደወል ምልክቷንም በመጫን አዳዲስ ቪዲዮዎችን ስንለቅ ወዲያውኑ እንዲደርሳችሁ ማድረግ ትችላላችሁ። ስለነበረን ጊዜ ከልብ እናመሰግናለን። በሌላ ታሪክ እስከምንቀናኝ ሰላም ሆኖ